የሀገራችን ታላቅነት የሚያስመሰክሩና በተጨባጭም ለትውልድ ከትውልድ ትውልድ እየተላለፉ መሆናቸውን የሚያሳዩ ናቸው። እነዚህ ሁሉ ሀብቶች የህዝባችን የሀገራችን እውቀት ታላቅነት፣ ጽናት መገለጫ ናቸው። እነዚህ ውብና ድንቅ ቅርሶቻችን በመንከባከብና በመጠበቅ የልማት አቅም አድርገን መጠቀም የትኩረት አቅጣጫችን መሆን ይገባዋል። በዛሬው ዕለት እያከበር ነው የምንገኘው የብርሃነ ጥምቀቱ በዓል ሃይማኖታዊ፣ ባህላዊ ታላቅ በዓል ነው። የጥምቀት በዓል የደህንነትና የትትና የተገለጸበት ጸጋ የተወረሰበት ምስጢር ነው። በአሉ በአሉ በልዩ ልዩ ምክንያቶች ጉዳት የደረሰባቸውን ወገኖቻችን የምናስታውስበት የምንረዳበት የምናቋቋምበትና ይቅርታ የምናደርግበት በበአሉ ዋና ዓላማ ሆኖ መታወስ የሚገባው ጉዳይ ነው ይህን በማድረጋችን ማህበረሰባችን የገጠመውን ችግር ሁሉ እነዚህ በዓላት በሚሰጡን ትምህርት እና አላማ እርስ በርስ በመረዳዳትና በመተጋገዝ ችግራችን መፍታት እንችላለን። በአማራ ክልል ጦርነቱ ያደረሰብን ግፍና መከራ በመርሳት ወደ መደበኛ ህይወታችን በመመለስ የሃይማኖት እና ባህላዊ በዓሎችን በልዩ ትኩረት እና ድምቀት በማክበር የከተሞችን ህይወት እና የቱሪዝም እንቅስቃሴ እያነቃቃ ይገኛል። ጥምቀት በሁሉም የክልላችን አካባቢዎች በሞቀ ና በደመቀ ሁኔታ እየተከበረ ይገኛል። ይህ በዓል በሁሉም አካባቢዎች እየተደረገ ያለው አከባበር ምዕመናን፣ ወጣቱ፣ በአጠቃላይ ህዝቡ ያለውን እሴት የማሳደግ የማበልጸግ ቁርጠኝነቱ ከትውልድ ትውልድ የማሻገር ብቃቱን አረጋግጧል። ጥምቀት መነሻው ሃይማኖታዊ ቢሆንም ይህን የመሰለ ወደ ሀብትና ጸጋ የሚቀይር እሴት ጠብቆና አስቀጥሎ ላቆየን የኢትዮጵያ ላቆየችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በምእመናኑ እና በበዓሉ ተሳታፊዎች ስም ከፍ ያለ ምስጋና አቀርባለሁ። ይህን መልእክት የማስተላልፈው በድምቀቱ በተለየ በጎንደር ልዩ ስፍራን በሚይዘው የፋሲል ባህረ ጥምቀት ላይ ሁኜ ነው። በዓሉ ለዘመናት ወጉን ትውፊቱን ስርዓቱን ጠብቆ የሚከናወን ለመሆኑ ጥምቀተ ባህሩ ማረጋገጫ ምስክር ነው። በዓሉን ለማክበር በዓሉን ለማክበር ከሀገር ውስጥና ውጭ ተሰባስበው በዚህ መንገድ ሲከበር ማየት ለአመታት የሚቆይ መንፈሳዊ እርካታን የሚያጎናጽፍ ሁነት ነው። ጳጳሳት፣ ካህናት ቀሳውስት፣ መዘምራን የሚያደርጉት ትዕይንት ልብ የሚመስጥ አይን የሚስብ ለማድነቅና ለመዝናናት አይን የሚያስብ ልዩ ትዕይንት ነው። ይህ እውነትን የሚያደንቁ የሚወዱ ለመማር ለማድነቅና ለመዝናናት ከሀገር ውስጥና ከውጭ ይመጣሉ። ይህ እውነት በፍቅር የሚገለጽ በመሆኑ የመጣውን እንግዳ ሁሉ ተደስቶ በየአመቱ አስታውሶ ወዶ እንዲመለስ አድርጎ መሸኘት ይገባል። ጎንደር በነበረው እንግዳ ተቀባይነቱ ተወዳጅ መስተንግዶው በዚህ አመት ደግሞ አልጋ ቢጠፋ ኗሪው በየቤቱ ቤት የእግዚአብሔር ነው ብሎ የነበረ ባህሉን የበለጠ በማበልጸግ እንግዶችን እየተቀበለ እያዝናና ይገኛል። ይህ መስተንግዶ እጅግ የሚያስደንቅ፣ የሚያስመሰግን እና የሚያኮራ ተግባር ነው። ይሄን ተግባር ላደረገ የጎንደር ከተማ ኗሪው ሁሉ በራሴና በክልሉ መንግሥት ስም ከፍ ያለ ምስጋና አቀርባለሁ። ከዚህም በላይ እንግዳው እንደ ባህሪውና ፍላጎቱ ለማስተናገድ ሰፊ ልማት ይጠይቃል። በመጪው ጊዜ ከዓለም በሙሉ የሚመጣውን እንግዳ ለማስተናገድ እና ቆይታውን እንዲራዘም ለማድረግ በተለይ በሆቴል ኢንዱስትሪው በመስተንግዶ አያያዝ እና ተፈጥሮአዊና ባህላዊ ቅርሶችን በአግባቡ በመጠበቅ በማሳየት ከፍተኛ ስራ መስራት ይጠበቃል። በዚህ መንገድ ለልማት የሚመጣውን መንግሥት የበኩሉን ድጋፍ በማድረግ ይህ ሀብት የስራ እድል የሚፈጥር የአካባቢውን ልማት የሚያነቃቃና የሚያሳድግ ሁኖ እንዲፈጸም የበኩላችን ጥረት እናደርጋለን። ስለሆነም እንግዳ ሰው በአጠቃላይ ሀብት ነው ሰው ሲመጣ በእንግድነት ብዙ ነገር ይዞ ይመጣል ይህን እንግዳ በአግባቡ አስተናግደን ቆይታውን እንዲያራዝም መስራት ይገባናል በዚህ መንገድ ከሰራነ ጎንደር በታሪክ ያገኘችውን ቅርስ እና ባህል በመጠቀም ከተማዋን የልማት ማዕከል ማድረግ፣ ዜጎች የስራ እድል የሚያገኙባት ታላቅ ከተማ ማድረግ፣ ከተማችን ሰላምና ደህንነቷ የተከበረ መሆኑን ሁላችን መስራት ይገባናል። በዚህ መንፈስ ቱሪዝም ትልቅ የልማት ምንጭ ሆኖ ያገለግላል። ይሄን ለማድረግ ደግሞ በተለይ ወጣቶች የጎንደር ወጣቶች፣ በአጠቃላይ የክልላችን ወጣቶች ባህላዊ፣ ሃይማኖታዊ በዓላት በአግባቡ ትውፊታቸውን ወጋቸውንና ባህላቸውን ጠብቀው እንዲጓዙ የሚያደርጉት ጥረት እጅግ የሚያኮራና የሚያስደስት በመሆኑ አጠናክራቸው እንድትቀጥሉ አደራ ማለት እፈልጋለሁ። ይህ በዓል ደምቆና ተውቦ እንዲከበር ላደረጋችሁ ሁሉ ከፍ ያለ ምስጋና አቀርባለሁ። በዓሉ የሰላም የትህትና የደስታ እንዲሆንልን እመኛለሁ። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። መልካም የጥምቀት በዓል ይሆንልን። አመሰግናለሁ።